በዚህ ፕሮግራም የሚተላለፉ መልዕክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። በዚህ ቆሻሻ የተነሳ በጣም ብዙ ስቃይ ነው ያየነው። ኢቨን ይህ ቱቦ እንኳን ተደፍኖ ይህንን ይህንን ቆፍረን ስንጎረጉን በሽታ ላይ ነው ይወደቅ ነው መሬት ላይ ይጥላሉ። በቃ አንዳንድ ደግሞ ጥሩ ህብረተሰብም አለ። ቤስት ቢን ውስጥ የሚጭ የተጠቀሙትን ሶፍቶችንም ሆነ ምንም ቆሻሻ ነገር ሲጥሉ ውስጥ የሚከቱ አሉ። ከተሞችን ውብና ጽዱ ማድረግ ለነዋሪውም ለተመልካችም የአይን መስህብነቱ ማራኪ ይሆናል። ታዲያ ለዚህ ውበት መነሻዎቹ ደግሞ የምንፈልገውን ከተጠቀምን በኋላ የትም የምንጥለውን ቆሻሻ እየተከታተሉ የሚያጸዱ የጽዳት ባለሙያዎች የስራ ውጤት እንደሆነ ግልጽ ነው። በደረቅ ቆሻሻ አያያዝ አዋጅ ቁጥር 513 ህዝባር 1999 ከቆሻሻ ሊከተል የሚችልን አሉታዊ ተጽዕኖ የተከለከሉ ኢኮኖሚያዊ፣ ማህበራዊ ፋይዳውን ማጎልበት የሚያስችል አቅምን በመገንባት ዜጎች በህገ መንግስቱ ያገኙትን በንጹህና ጤናማ አካባቢ የመኖር መብት እንዲረጋገጥ የአካባቢው ጥበቃ ተቋማት በከተሞች ያለውን የደረቅ ቆሻሻ አያያዝ በሰው በእንስሳትና ና በጤና ላይ ጉዳት እንዳያስከትል ኃላፊነት ተሰጥቷቸዋል። የቆሻሻ አያያዝ ና ወጋገድ ስርዓት መዘርጋት ለምን ያስፈልጋል ብለን ስንጠይቅ ቆሻሻ በአካባቢ አካባቢና በሰው ልጅ የሚያደርሰውን አሉታዊ ተጽዕኖ ና የሚፈጥረውን ሁለንተናዊ ችግር በመቅረፍ ተስማሚ የሰው ልጅ የመኖሪያ አካባቢ እንዲኖር ስለሚያደርግ ና የተፈጥሮ ሀብት በዘላቂነት እንዲጠበቅ ና እንድንጠቀም ስለሚያግዝ ነው። የንጹህ ውሃ መገኛ አካባቢዎች እንዳይበከሉ ስለሚያደርግ፣ የአካባቢ አየር መበከልን ስለሚቀንስ ና ቆሻሻን መልሶ በመጠቀም እንደ አንድ ሀብት ተደርጎ እንዲቆጠር ግንዛቤ ይፈጠርበታል። ማንኛውም ሰው የደረቅ ቆሻሻን በመንገድ፣ በአደባባይ፣ በወንዝ፣ በኩሬ ወይም በሌሎች ባልተፈቀዱ ቦታዎች ላይ መጣል ወይም እንዲጣል ማድረግ እንደማይቻል ህጉ ያዛል ደረቅ ቆሻሻን ለዚህ የተመደቡ ሰራተኞች እስኪያነሱት ድረስ ማንም ሰው በራሱ በሚያዘጋጀው የደረቅ ቆሻሻ ማጠራቀሚያ እቃ ውስጥ ብቻ ማጠራቀም እንዳለበትና የቆሻሻ ማጠራቀሚያ እቃዎችም ውሃ የማያስገቡና በንጽህና ለመያዝ የሚችሉ ቀላል ክዳን ያላቸው ከቆርቆሮ ወይም ከፕላስቲክ የተሰሩና በቀላሉ የሚነሱ መሆን እንዳለባቸው የሚያዝ ህገ ደንብ ነው። አሮጌ መኪና፣ ቆርቆሮ፣ አሸዋ፣ ድንጋይ፣ አፈር፣ ሲሚንቶ በመንገድና በአደባባይ በመቆለል ለአደጋና ለጤና ችግር የሚያጋልጥ ሁኔታን መፍጠር በፍጹም የተከለከለ ነው። ከማንኛውም ሰው ወይም የመኖሪያ ቤት ወይም ድርጅት እስከ 20 ሜትር ባለው እርቀት የሚገኝ ደረቅ ቆሻሻ ከቤቱ ወይም ከድርጅቱ እንደወጣ ይቆጠራልም ይላል። ድንጋጌው ማንኛውም ሰው ከመኖሪያው ቤት ወይም ከድርጅቱ የሚመጣውን እጣቢ፣ የሽንት ቤት ፍሳሽ፣ የመርዛማ ንጥረ ነገር ያዘለ ፈሳሽን ወደ መንገድ፣ አደባባይ፣ ወንዝ፣ ኩሬ ወይም ሀይቅ ማፍሰስ አይችልም። ልብስ፣ መኪና፣ ሌሎች እቃዎችንም በመንገድ በአደባባይ ወይም በሌሎች ባልተፈቀዱ ቦታዎች ማሳጠብም ሆነ ማጠብ አይቻልም የሚል ስለ ውሃ አያያዝና አጠቃቀም ግልጽ የሆነ ደንብም አለ። ንቃተ ህግ ነው እየተደመጠ የሚገኘው። የተወደዳችሁ አድማጮቻችን፣ ቀደም ሲል በሀገራችን ከሚገኙ ህገ ደንቦች አንዱ በሆነው የቆሻሻ አወጋገድ ላይ ጥቂት መረጃ ባልደረባዬ ላምሮቴን ያለማካፈለችን። የዛሬ ጉዳያችንም ከዚህ ጋር የተያያዘ ነው። ደንብ መተላለፍ ከህግ አንጻር እንዴት ይታያል የሚለውን በዝርዝር እንመለከታለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። ደንብ መተላለፍ ማለት ህግ ወጣለት አለ አደለ፣ ህግ ወጣለት ሆኖ እሱን ተላልፈን ስንሄድ አግባብ ያልሆነ ነገር ስንፈጽም ማለት ነው። እንደሱ ስናደርግ ያው ከህግ ስንተላለፍ ያን ነገር ወደ ቅጣት ያስኬዳል ማለት ነው። እሱ ይመስለኛል እንደኔ ደንብ አንድ ለዋጅ ወይንም የአስተዳደር ስርዓት ሆኖ አንድን አዋጅ ከህጎች እርከን አኳያ በሁለተኛ ደረጃነት የሚገኝ አዋጅን ለማስፈጸም የሚወጣ የህግ አይነት ነው የሚል ሀሳብ አለኝ። ደንብ እንግዲህ ሲዘጋጅ በማንኛውም ጊዜ ያው የህግ አይነት ሆኖ አዋጅን ተግባራዊ ለማድረግ በሚያስፈልግበት ጊዜ በደንብ ይዋቀራል ማለት ነው። ከአዋጁ ዝርዝር ባለመልኩ የሚዘጋጅ የህግ አይነት ነው ማለት ነው። ደንብ እንግዲህ የህግ ጉዳይ ይመስለኛል ከዚህ አንጻር በደንብ የተፈቀደ እና ያልተፈቀደ ነገር አለ ህግ አንፃር። ስለዚህ የተፈቀደ ነገር ያው ተፈቅዷል ያልተፈቀደ ነገር ሲፈጸም ወይም ተግባራዊ ሲደረግ ደንብ መተላለፍ ይባላልና ስለዚህ የህግ ጉዳይ ነው ብዬ ነው ማስበው። ከዚህ አንጻር በህግ የተደነገጉ ነገሮች አሉ፣ ተፈጻሚ የሚደረጉ ነገሮች እነዚህን፣ ህግ አንጻር ተግባራዊ መደረግ ያለባቸው አሉ፣ መደረግ የሌለባቸው ጉዳዮች አሉ። ደንብ ተፈቀደ ያልተፈቀደን መለየት የምንችልበት አንዱ መሳሪያ ነው የሚል እምነት ነው ያለኝ። ደንብ በብዙ መልክ ነው ማየው፣ በብዙ አንግል ነው ማየው። ከመንግስት የሚወጡት ህጎች ማክበር ማለት ነው። በኢትዮጵያ ህግ ቅጣት ሊያስከትሉ የሚችሉ ድርጊቶችን ከክብደታቸውና ከሚያስከትሉት ኃላፊነት አንጻር በወንጀል ህግ የሚያስቀጡና በደንብ መተላለፍ የሚያስቀጡ ድርጊቶች በኢፌድሪ የወንጀል ህግ ሰባተኛ መጽሐፍ የተደነገጉ ሲሆን ቅጣትን የሚመለከቱ ደንቦችና የህጉ ተፈጻሚነት ወሰን በወንጀል ህጉ ተካቶ ይገኛል። የደንብ መተላለፍ ጠቅለል ተደርጎ ሲታይ ለማህበረሰቡ ጥቅም ተጻራሪ ተብለው በልዩ ህግ የተደነገጉና በባህሪያቸው ቀለል ያሉና ቀለል ያለ ቅጣት ሊያስከትሉ የሚችሉ ድርጊቶችን የሚያመለክት ነው። እንዳወቀ ፍስሐ አባላለኝ በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አቃቢ ይግነኝ የወንጀል ህጋችንን ሶስተኛ ታላቅ ክፍል አንቀጽ ሰባት ሰላሳ አምስትን ያየን እንደሆነ፣ በዚህ አንቀጽ መሰረት ደንብ መተላለፍ ትርጉም ከሚከተሉት አንዱ ላይ ያው መሰረት ያደረገ ድርጊት ሊሆን እንደሚችል ያስቀምጣል። እነሱንም ሲያብራራ አንደኛ ያው በህግ የተመለከተውንና አንድ ነገር እንዳይፈጸም የሚያዘውን ወይም የሚከለክለውን ድንጋጌ መተላለፍ፣ ስልጣን ባለው አካል የሚወጡ ህጎችን መተላለፍ፣ በወንጀል የሚያስቀጡ ቀላል ጥፋቶችን መስራትን ሊያጠቃልል ይችላል። በዚህ መሰረት አሁን የዘረዘርኳቸው ድርጊቶች መፈጸም ስለ ደንብ መተላለፍ የሚደነግገው የወንጀል ህጉ አንቀጽ ሰባት አርባ ስድስት እስከ ሰባት መቶ ሰባ አምስት ድረስ በተመለከቱ ድንጋጌዎች ያው በዛ አግባብ ያው የሚያስቀጣ መሆኑን በዚሁ ተገልጾ ይገኛል። ደንብ መተላለፍ ውስጥ የሚካተቱት ከሞላ ጎደል በዝርዝር የሚገኙ ድንጋጌዎች ናቸው። አዋጅ በጥቅሉ የሚቀመጥ ሲሆን፣ ደንብ ግን በዝርዝር የሚካተት ክልከላዎች ናቸው። እነዚህም ክልከላዎች ብዙ ጊዜ ያው በዝርዝር የማይቀመጡ ግልጽ ያልተካተቱ ነገር ግን በአፈፃፀም ደረጃ በዝርዝር እንዲፈጸሙ የሚፈለጉ ዝርዝር ክልከላዎች በደንብ ውስጥ ተደራጅቶ የሚቀሙበት አግባብ ነው ማለት ነው። የተለያዩ አይነት የደንብ መተላለፎች በህጉ ያሉ ሲሆን በውስጣቸውም ዝርዝር የጥፋት አይነቶችን ከሚያስከትሉት ቅጣት ጋር ህጉ አካቶ ነው የሚገኘው። በመንግስትና ህዝብ ጥቅም ላይ የሚፈጸሙ የደንብ መተላለፍ ተግባሮች ብለን ልናያቸው እንችላለን። ለምሳሌ ህጋዊ ገንዘብን አለመቀበል፣ ወታደራዊ ግዴታዎችን መጣስ፣ በመከላከያ ሰራዊት እንዲሁም በፖሊስ ላይ የሚፈጸሙ የደንብ መተላለፍ ጥፋቶች ሊኖሩ ይችላሉ። በመንግስት ስራ ግዴታዎችና በመንግስት መስሪያ ቤት የሚፈጸሙ የደንብ መተላለፍ ሀሳቦች ሊኖሩ ይችላሉ። ለምሳሌ ያህል አቀኝነትን ማጓደል የሚለውን ድርጊት ያየ እንደሆነ መሰል ድርጊቶች በደንብ መተላለፍ ስር ሊወድቁ የሚችሉበት ሁኔታ አለ። ሐሰተኛ የአደጋ ምልክት መስጠት ሊሆን ይችላል። አሁን ለምሳሌ የተለያዩ ቁጥሮች ይኖራሉ ከእሳት አደጋ ጋር መሰል እንደዚህ አይነት የተለመዱ እንደዚህ አይነት እንትኖች ላይ በሀሰት ያልተፈጸመን ነገር ተፈጽመዋል በሚል ሐሰተኛውን መልዕክቶችን በማስተላለፍ የምናደርጋቸው ድርጊቶች ወይም መሰል ነገሮች ካሉ ያው እንደዚ አይነት ነገሮች በደንብ መተላለፍ ሊያስቀጣን እንደሚችል ያው መገንዘብ ይኖርብናል። ሌላው በህዝብ ጤናና በጽዳት ጥበቃ ላይ የሚፈጸሙ የደንብ መተላለፍ ጥፋቶች ናቸው። ለምሳሌ መርዛማና ደንዛዥ ንጥረ ነገሮችን መድኃኒቶችን ለመቆጣጠር የሚወጡ ደንቦች ይኖራሉ። አቀማመጥ ከአያያዝ መሰል ነገሮች ጋር በተያያዘ ሊሆን ይችላል። እንደዚህ አይነት ወጣ ያሉ ድርጊቶች ያው በደንብ መተላለፍ ሊያስቀጡ የሚችሉበት ሁኔታ ይኖራል። ከመጠን በላይ መጫ ደንብ ማተላለፍ ነው መጫሁም ራሱ ደንብ መተላለፍ ህግ አለው ለሁሉም ራይት ሳይድ ሌፍት ሳይድ የሚባላሉ አካሄዶች ኦፖዚት ቀን ደንብ ተላለፍሽ ማለት ነው በብዙ ነገሮች በአስፋልት ዳር ላይ ወይም ምናምን ሱቁ ወይም ጉሊት ምናምን መነገድም ራሱ ደንብ መተላለፍ ነው በእንደዛ አንግል ነው ማያው የምታያቸው እጽዋቶች በየአስፋልቱ መንገድ ቢተከሉም አንዱ አጭሏቸው ሊሄድ ይችላል ግን ደንብ በትክክል መውጣቱ ቆንጆ ነው ይጠቅማል ግን ክትትል ያስፈልጋል። ያን ነው ምልሽ። በህዝብ ደህንነትና ሰላም ላይ የሚፈጸሙ የደንብ መተላለፎች ይኖራሉ። ሌላኛው የደንብ መተላለፍ አይነት በሰዎችና በንብረት ላይ የሚፈጸም የደንብ መተላለፍ አይነት ነው። አንዳንድ ጊዜ ደግሞ ወረርሽኞች በሚኖሩ ጊዜ ለምሳሌ ያህል አሁን በቅርብ አመታት ውስጥ የኮቪድ ወረርሽኝ የነበረበት ሁኔታ አለ። በዛን ወቅት በጤና ሚኒስቴርም ሆነ በሚመለከታቸው አካላት ወረርሽኙን ለመከላከል ተብሎ ሲወጡ የነበሩ የተለያዩ መመሪያዎች፣ ደንቦች ነበሩ። ለምሳሌ ሶሻል ዲስታንሲንግ የሚባለው የተለያዩ ጽዳት አጠባበቅ ጋር በጣም ተያይዞ የሚወጡ ደንቦች ይኖሩ ነበር። እንደዚህ አይነት የሚወጡ ደንቦች አለማክበር በደንብ መተላለፍ ያስጠይቀን ይችላል ማለት ነው። ለምሳሌ በሰዎች ላይ ሲባል ቀለል ያሉ ነገሮች ሊሆኑ ይችላሉ፣ ከመጋፋት ጀምሮ ከንብረትም አንጻር ካየነው አንዳንድ ጊዜ በቸልተኝነት የምናደርሰው ጉዳት ሊኖር ይችላል። በቸልተኝነት ሲባል ሳናስበው በስተት ወይም የምንወረውረው ድንጋይ ሊሆን ይችላል። የሆነ ነገር የአንድን ሰው የቤት መስታወት መስታወቱን ለመስበር ሳናስብ የወረወርነው ድንጋይ የሚሰብርበት ሁኔታ ሊኖር ይችላል። አሁን እንደዚህ አይነት ነገሮች ሲኖሩ ያው በቸልተኝነት የሚፈጸሙ በንብረት ላይ አይችሉም ጉዳዮች ሲኖሩ በደንብ መተላለፍ ሊያስጠይቁ ወይንም ደግሞ ሊያስቀጡ የሚችሉበት አግባብ እንዳለ ያው መረዳት ይኖርብናል ማለት ነው። ያው ከራሴ ግንዛቤ አንጻር በደንብ መተላለፍ በየቀኑ የምናያቸው ነገሮች አሉ እንደዚህ ደንብ ተላለፈ ደንብ ተላለፈች ተብሎ ያው በህይወት እንቅስቃሴያችን የምናያቸው ለምሳሌ የትራፊክ ደንብ መተላለፍ አንዱ ደንብ መተላለፍ ነው መንገድ ላይ ቆሻሻ መጣል እንደ ደንብ መተላለፍ ሊሆን ይችላል ማቆሸሽ ንጽህና ማግደፍ አሁን ከዚህ ከኮሪደር ልማት ተያይዞ ያልተፈቀዱ ነገሮች አሉ አሁን እዚህ ላይ ያንን ተጻራሪ ነገር ማድረግ ቅጣትን ያመጣል ተጠያቂነትን ያመጣል ከዚህ ጋር ተያይዞ መንጃ ፍቃድ ሳይዙ ማሽከርከር እንደ ደንብ መተላለፍ ነው። ይሄም እና አብዛኛውን ያው በመቀጮ የሚመለሱ ነገሮች፣ በመቀጮ ውጤት የሚያመጡ ነገሮች ያው ደንብ መተላለፎች ናቸው እለት እንቅስቃሴያችን ላይ ማለት ነው። በህጋዊነት መርህ እንደተመለከተው በደንብ መተላለፍ ህግ ወይም በሌላ ህግ የተደነገጉ ጥፋቶች ብቻ የሚያስቀጡ ሲሆን የሚያስቀጡትም በህጉ የተቀመጡትን ቅጣቶች ብቻ ይሆናል። በተጨማሪም የደንብ መተላለፍ ድንጋጌዎች ተፈጻሚ የሚሆኑት ለተፈጸመው ድርጊት የበለጠ ቅጣት የሚደነግጉ አንቀጾች በሌሉ ጊዜ ብቻ ነው። ደንብ መተላለፍ ላይም ወንጀል ህግ ላይም የተጠቀሱ ድርጊቶች ሊኖሩ ይችላሉ። ነገር ግን ከቅለታቸው አንጻር በደንብ መተላለፍ ወይም ደግሞ ከበድ ሲል ደግሞ በወንጀል ሊያስጠይቁ የሚችሉ ሁኔታዎች ሊፈጠሩ ይችላሉ። ለምሳሌ ብናይ ስርቆትን፣ አሁን ስርቆት በወንጀል ህጋችን ያስጠይቃል። እስከ አምስት ዓመት ጽኑ እስራት የሚደርስ ቅጣትም ሊያስቀጣ ይችላል። በዛው መጠን ደግሞ አንዳንድ ጊዜ ለአምሮት አንዳንድ ሰው እየሄደ የሰው እሸት ምናምን ቀንጥሶ ሊበላ ምናምን ይችላል። አደለ ቀለል ያለ ነገር እንደዚህ አይነት ነገሮች ደግሞ ሲኖሩ አንደኛ ያው የሰው ንብረት ነው፣ ያለ ሰውየው ፍቃድ የተጠቀመው የግለሰብ የድርጊቱን አፈጻጸም ሁኔታ ስናየው ቀለል ያለ ነው፣ የሰውየውንም አደገኛነት ላያሳይ ይችላል። የሀሳብ ክፍሉ ነው ያያ እንደሆነ ሶ እንደዚህ አይነት ነገሮች ሲኖሩ ወደ ደንብ መተላለፍ ነው የምንሄደው ማለት ነው። ሶ በባህርያቸው ተመሳሳይነት ያላቸው ነገር ግን በወንጀልም በደንብ መተላለፍ የሚያስቀጥ ሁኔታዎች ይኖራሉ። ሶ በእንደዚህ አይነት ጊዜ ድንጋጌዎቹን እና አፈጻጸም ሁኔታውን በደንብ መርምረን ማየት ያስፈልገናል ማለት ነው። ሶ በወንጀል ጉሌ ሊወድቅ የሚችል ሁኔታ ከሆነ ያለው ወደ ምን አንሄድም ማለት ነው ወደም ደንብ መተላለፉ ልንሄድ አንችልም። በደንብ መተላለፍ ያንሰው ልንቀጥ አይገባም። ከፍ ባለው ቅጣት ነው ክስም አቅርበንበት ልናስቀጣው የሚገባው የሚለውን ያው ከግንዛቤ መውሰድ ይኖርብናል ማለት ነው። በደንብ መተላለፍና በወንጀል መካከል ልዩነት አለ። ነገር ግን በደንብ መተላለፍ ብዙ ጊዜ የፍትሐ ብሔርን ጉዳይ የሚይዙ ሲሆን ሞሮፍ ከ መቀጫዎች ጋር የሚያያዙ ሲሆን ወንጀል ግን ቅጣቱ በእስራትም ጭምር የሚያስቀጣበት ሁኔታ አለ ማለት ነው። በእርግጥ በደንብ መተላለፍ ውስጥም የወንጀል ድርጅቶች ሊኖሩ ችል በሚችሉ ሁለቱንም የሚያጣምሩ የገንዘብ መቀጮንና የእስራት መቀጮን የሚያካትት ሆኖ በክብደት አንጻር ሲታይ ደንብ ጥቃቅን የወንጀል አይነቶችን የሚያካትት ሆኖ እናገኘዋለን ማለት ነው። ደንብ መተላለፍ ይመስለኛል በመቀጮ የሚመለሱ ጉዳዮች ናቸው ብዬ ነው ማስበው። ወንጀል ግን ትንሽ ከበድ ያለና ከፍ ያለ ቅጣትን እስከ እስራት የሚያመጣ አይነት ነው ብዬ አስባለሁ። በፍርድ ቤት ደረጃ ውሳኔ የሚያሰጥ ወደ ክስ ደረጃ የሚያደርስ ነው ወንጀል። ይሄ ደግሞ በእስራትም ይሁን በተለያዩ የቅጣት አይነቶች የሚያስቀጣ ነው ብዬ ነው ማስበው። ደንብ ግን ከገንዘብ መቀጮ ይሁን ከተለያዩ የቅጣት አይነቶች ጋር ምላሽ የምሰጥባቸው በመሆኑ ከዚህ አንጻር ይለያያሉ የሚል እምነት አለኝ። የደንብ መተላለፍ ተግባሮች የሚያስቀጡት በተፈጸመበት ጊዜ ጸንተው ባሉት ድንጋጌዎች መሰረት እንጂ ከድርጊቱ በኋላ የወጣን ሕግ ወይንም ደግሞ ወደ ኋላ ተመልሶ እንዲፈጸም በማድረግ አይሆንም ማለት ነው። ሶ ምንድን ነው አንድ ድርጊት የደንብ መተላለፍ ነው ሲባል፣ ይህንኑ ድርጊት ደግሞ የደንብ መተላለፍ ያደረገ ቀድሜ ወጣ ህግ መኖር አለበት ማለት ነው። ድርጊቱ ከመፈጸሙ በፊት ሶ ድርጊቱ ከተፈጸመ በኋላ በሚወጣ ህግ ምን አናደርግም ማለት ነው። ሰውን በደንብ መተላለፍ ያው ልንቀጣው የምንችልበት ሁኔታ አይኖርም ማለት ነው። በወንጀል ህግ ላይ አልፎ አልፎ ቢሆንም በአንዳንድ ሁኔታዎች ለምሳሌ ከሽብር ጋር ሊሆን ይችላል፣ መሰል እንደዚህ አይነት ይዘት ያላቸው እንትኖች ላይ ማነሳሳት ጥፋት ወይንም በወንጀል ሊያስጠይቅበት የሚችልበት አንዳንድ ሁኔታዎች ሊኖሩ ይችላሉ። በወንጀል ህጉ አንቀጽ 743 እንደተደነገገው የማያስቀጡና ይቅርታ የሚያሰጡ ሁኔታዎች መኖራቸው ተደንግጎ ይገኛል። አሁን ለምሳሌ ከመጠን በላይ መጫን ደንብ በመተላለፍ ነው። አሁን በሀገራችን ውስጥ አዲስ አበባ ለምሳሌ አዲስ ወጥቷል የብስክሌት መንገድ ወኮ እነሱ አሁን ደንብ በመተላለፍ ነው። እላፊ ማምሸት፣ ኮሪደር ልማት ላይ አንዳንድ የተተከሉ እንትኖች አሉ እና እነሱንም ያላግባብ ጉዳት ማድረስ እሱኛው ራሱ አንድ ይመስለኛል ያው ሰው በሰልማድ ከእንትን ይልቅ የህግ ሰው ይፈራል። የህግ ሰው ሳይ መጠንቀቅ። አሁን ትራፊክ እንትን ላይ ዝም ብሎ ነው ሰው የሚያልፈው፣ ግን አስከባሪ ምናምን ሲኖር ትራፊክ ሲኖር ህጉን ጠብቆ የሚሄድበት መንገድ አለና ለህግ ተገዢ ነው ብዙ ጊዜ ለሚያየው ለሚያስከብረው ሰው በብዛት ሲያይ ህጉን የማክበር ነገር አለና፣ የደንብ መተላለፍና ወንጀል ትልቅ ዲፈረንስ አለው። ህግ ይወጣሉ እንደዚህ እንደዚህ ያታርጉ እንደዚህ እንደዚህ ያታርጉ። የሰው ሀቅ ለመውሰድ የሚሰራ ስራ ነው ወንጀል። የመንግስትን ንብረት ሰርቀሽ ምን ብለሽ ቢዝነስ ሰርጠሽ እንዲ ምንድን ነው የሚባለው? ተሞታ ሙደሽ ሀብታም እሱ ነው ወንጀል። ከደንብ መተላለፍ ጋር ይታይ። ወንጀል መስራትና ደንብ መተላለፍ ዲፈረንስ ይኖራል። የህግ ሰው አይደለውም፣ ግን ትልቅ ጋፕ አለው የደንብ መተላለፍ በማረሚያ ቤት ስርዓት በገንዘብ መቀጮ፣ በተጨማሪ ቅጣቶችና የጥንቃቄ እርምጃዎች ሊያስቀጣ ይችላል። የደንብ መተላለፍ ድርጊቶች በተፈጸሙ ጊዜ የሚወሰነው ቅጣትና የህጉ ልዩ ድንጋጌዎች የሚያስቀምጡት ከፍተኛ ቅጣት የማረፊያ ቤት ስርዓቱ የሚቆይበት ጊዜ ከአንድ ቀን እስከ ሶስት ወር መሆኑም ተደንግጓል። ለደንብ መተላለፍ መደበኛ የሆኑ የወንጀል ቅጣቶች ተፈጻሚ የማይሆኑ ስለሆነ ምን ጊዜም ቢሆን ለወንጀሎቹ በተወሰኑት ወይንም ደግሞ ለወንጀል ተብሎ የተወሰኑ የጽኑ ስርዓት ሊሆን ይችላል። የቀላል ስርዓት ለደንብ መተላለፍ ጊዜ አንጠቀማቸውም። ወይንም ደግሞ የደንብ መተላለፍ የፈጸመ ሰው በጽኑ ስርዓት ወይም በቀላል ስርዓት ሊቀጣ የሚችልበት ሁኔታ የለም። ሶ ይሄ የሚያመለክተው ያው የደንብ መተላለፍ ከወንጀል አንዱ የሚለየበት መንገድ የሚያስከትለው የተለየ ቅጣት መሆኑ ነው ማለት ነው። ስለሆነም የደም መተላለፍ ያው ድርጊቶቹ በተፈጸሙ ጊዜ የሚወሰነው ነጻነትን የማሳጣት ቅጣት የማረፊያ ቤት እስራት እንጂ የማረሚያ ቤት እስራት ሊሆን የሚችልበት ሁኔታ የለም ማለት ነው። አሁን እዚህ ጋር ልብ ልንል የሚገባ ምንድነው፣ የማረሚያ ቤት ምንድነው፣ ማረፊያ ቤትስ ምንድን ነው የሚለው ነገር ነው። ሶ ማረሚያ ቤት ሲባል በዋነኛነት የወንጀል ጥፋተኛ የተባሉ ሰዎች የሚቀጡበት ወይንም ደግሞ ቅጣታቸውን የሚፈጽሙበት ተቋም ነው፣ ማረሚያ ቤት። እንደሚታወቀው በማረሚያ ቤት ውስጥ ደግሞ በአንድ ወንጀል የተቀጣ ሰው ቅጣቱን በሚፈጽምበት ሰዓት ወንጀለኛውን ለማስተማሪያነት የሚጠቅሙ ተመልሶ ወደ ማህበረሰቡ ለመቀላቀል የሚረዱትን የተለያዩ አይነት እርምጃዎች ወይንም ደግሞ የተለያዩ አይነት የቅጣት ሁኔታዎች ተፈጻሚ ሊደረጉበት ይችላሉ። ወንጀል ፈጻሚ ላይ የማረፊያ ቤት ቅጣት ሲባል ግን ከወንጀለኛ ወይንም ደግሞ ደንብ መተላለፉን የፈጸመው ሰው ከኖርማል በወንጀል የተቀጣ ሰው ጋር አንድ ላይ ሊታሰር ወይንም ደግሞ እንዲቀመጥ ሊደረግበት የሚችልበት ሁኔታ አይኖርም። በማረፊያ ቤት ጊዜ በባህሪው ስናየው የደንብ መተላለፍ ላይ የሚኖረው የማረፊያ ቤት ቆይታ እንደ ማረሚያ ቤቱ ከበድ ያለ ነገር አለው ሊባል የሚችልበት ሁኔታ የለም። በዋነኛነት ምንድነው ደንብ መተላለፍ ላይ እንዳንንቀሳቀስ የሚያደርግ ውጤት ነው የሚኖረው ማለት ነው። ከወንጀል ጥፋተኞች በተለየ ሁኔታ ፍርድ ቤቶች ደንብ በመተላለፍ ጥፋተኛ የተባለን ሰው የጥፋተኛው ግላዊ ወይም የቦታ ሁኔታ የሚፈቅድ ሲሆን የማረፊያ ቤት ስርዓቱን ከበቂ ቁጥጥር ወይም የጥንቃቄ እርምጃ ጋር በቤቱ በታማኝ ሰው ቤት ወይም ለዚሁ ዓላማ በሚውሉ ዓለማዊ ወይም መንፈሳዊ ተቋማት ውስጥ እንዲፈጸም ማዘዝ ይችላል። በማናቸውም ጊዜ ቢሆን በማረፊያ ቤት እስራት እንዲቀጣ የተፈረደበት ሰው ወደ ማሻሻያ ወይም አረቢያ ቤት እንዲላክ አይደረግም። እንዳልነው ሁላ በወንጀል ምክንያትም ደግሞ ከተቀጡት እስረኞች ጋር እንዲቀላቀል አይደረግም። ሶ ማረፊያ ቤቱ ምናልባት በወንጀል የተቀጡም ሰዎች የሚያርፉበት ሊሆን ይችላል ማለት ለጊዜው ወይ ጊዜ ቀጠሮ ላ የሚሆነው የሚከታተሉበት ሊሆን ይችላል። በእንደዚህ አይነት ሁኔታ ራሱ ሲሆን ምንድን ነው ማድረግ የሚገባ ማለት ነው? በወንጀል ተጠርጥረው ጊዜ ቀጠሮ ላ ያሉ ሊሆን ይችላል፣ ወይም በወንጀል የተፈረደባቸው ጥፋተኛ የተባሉ ሰዎች ካሉበት ክፍል ያው ለይተን ለብቻው ነው የምናቆየው ማለት ነው። ሶ በዛ አግባብ መረዳት ይገባል። በወንጀል ሕጋችን ላይ ያየን እንደሆነ ቀላል እስራት ከፍ ያለ ነው። ጽኑ እስራትም ከአንድ አመት እስከ ሀያ አምስት ዓመት ሊደርስ የሚችልበት ሁኔታ ነው ያለው። ቀላል እስራትም እስከ ሶስት ዓመት ሊደርስ የሚችልበት በልዩ ሁኔታ አልፎ አልፎ እስከ አምስት አመት የሚሄድበት ሁኔታ አለ። ሶ ወደ ማረፊያ ቤት ቆይታ ስንመጣ ግን ከፍተኛ የሚባለው ምንድን ነው ማለት ነው? እስከ ሶስት ወር ድረስ ነው አንድን ሰው በማረፊያ ቤት ቅጣት ልንቀጣው የምንችለው። ነገር ግን አንዳንድ ጊዜ መደራረቦች ሊኖሩ ይችላሉ። አንድ ሰው ብዙ የደንብ መተላለፎችን በአንድ ጊዜ ሊጥስ ይችላል። እንደዚህ አይነት ሁኔታዎች በሚኖሩ ጊዜ ገፋ ቢል እስከ ሁለት አመት ሊደርስ የሚችል የማረፊያ ቤት ቆይታ ሊኖር ይችላል። ሌላኛውና በደንብ መተላለፍ ሕጉ ለደንብ መተላለፍ ጥፋት የተቀመጠው ቅጣት የገንዘብ መቀጮ ቅጣት ነው። ጥፋተኛው ደጋጋሚ ካልሆነ ወይም የህጉ ልዩ ድንጋጌ የበለጠ ካልወሰነ በቀር በደንብ ተላላፊ ላይ የሚጣል መቀጮ ከአንድ ብር እስከ ሶስት መቶ ብር ለመድረስ የሚችል ነው የሚሆነው። ይህም መጠኑን ያየ ነው እንደሆነ ዝቅ ያለ ነው። በተደጋገመ ጊዜ ያው የሚደረግ የቅጣት ማክበጃ ሊኖር ይችላል። ነገር ግን የደንብ መተላለፍ ድርጊቱን የፈጸመው ሰው በአፍቅሮ ነዋይ በሚሆንበት ጊዜ ይ የማይገባውን ጥቅም ለማግኘት እንደዚህ አይነት ሁኔታዎች ሲኖሩ እስከ አምስት መቶ ብር የሚደርስ ቅጣት ሊጣል ይችላል ማለት ነው። ይሄ ማለት ሁል ጊዜ ለሁሉም ደንብ መተላለፍ አይደለም። በወንጀል ሕጋችን ላይ የደንብ መተላለፍ ተብሎ የተቀመጡ ዘርዘር የደንብ መተላለፍ አይነቶች አሉ፣ ድርጊቶች አሉ እነሱ ላይ ተፈጻሚ ስለሚሆን የገንዘብ መቀጮ አይነት ነው የሚያወራው እንጂ ቅድም እንዳልነው የተለያዩ ልዩ ሕጎች ይኖራሉ የደንብ መተላለፍን የሚያወጡ እነሱ ላይ ከፍ ያለም ነገር ሊኖር ይችላል። ለምሳሌ ትራፊክ ደንብ ሲተላለፉ ከፍ ያሉ ቅጣቶች ሊኖሩ ይችላሉ። ከአካባቢ ጥበቃ ጋር በተያያዘ የሚኖሩ ጥፋቶች ላይም ይሄ አካባቢ ላይ አረንጓዴ ተክሎች ይኖራሉ የመንገድ ዳር መሰል እንደዚህ አይነት ነገሮች ሲኖሩ ያው ራሳቸውን በቻሉ ልዩ ህጎች ላይ ከፍ ያሉ የቅጣቶችን የሚያስቀምጡበት ሁኔታ ይኖራል። ሶ እሱንም ያው ከግንዛቤ ማስገባት ይኖርብናል ማለት ነው። ከማረፊያ ቤት እስራትና ከገንዘብ መቀጮ በተጨማሪ ፍርድ ቤት በቃል ወይም በጽሁፍ ጥፋተኛውን ሊያስጠነቅቀው፣ ሊገስጸው ወይም ተበዳዩን ይቅርታ እንዲጠይቅ ሊያደርገው ይችላል። የሞራል ጫና በመፍጠርም መሰል አይነት የቅጣት መንገዶችን ያው ልንጠቀም የምንችልበት ሁኔታ ይኖራል፣ ወይንም ደግሞ ፍርድ ቤቶች ሊጠቀሙ ይችላሉ ማለት ነው። ሶ እነኝን ነገሮች ያው ከግንዛቤ ማስገባት ይገባል። ከዚህ ጋር ተያይዞ ደግሞ ያው ከቅጣቶች በተጨማሪ ደግሞ የተለያዩ የጥንቃቄ እርምጃዎችንም ፍርድ ቤቶች ሊወስዱ ይችላሉ። የጠባይ ዋስትና ሊሆን ይችላል። አንዳንድ መወረስ ያለበት ነገር ከሆነ ሊወርሱም ይችላሉ። ደንብ መተላለፉ አሁንም በለና አንድ ሰው እጁ ላይ ብዙ ቁልፎች ሊሆኑ ይችላሉ ብዙ ይዞ ሲዞር ቢታይ ይህን ቁልፍ በልና ወንጀል ለመፈጸም ሊጠቀምበት ይችላል የሚል እሳቤ ካለው ይህ ግለሰብ ሲያዝ በደንብ መተላለፍ ከተጠየቀና ጥፋተኛ ከተባለ ይህ የተባሉትን አላስፈላጊ የሆኑ ወይንም የተለያዩ አይነት ቁልፎች ሊወረስ የሚችልበት ሁኔታዎች ሊሆኑ ይችላሉ። መሰል እንደዚህ አይነት ነገሮች ሲኖሩ ያው መውረስ ድርጊቶች ዞሮ ነኝ ከምን ስር የሚጠቃለሉ ናቸው የጥንቃቄ እርምጃዎች ከመውሰድ ስር የሚጠቃለሉ ናቸው ማለት ነው ሶ በጥቅሉ ምንድነው የደንብ መተላለፍ በማረፊያ ቤት ስራት ሊያስቀጣ የሚችልበት ሁኔታ አለ በገንዘብ መቀጮ እና ደግሞ ተጨማሪ ቅጣት የሚባሉ ቀለል ያሉ ወይም ቅጣቶች እንደ ተግሳጽ ሊሆን ይችላል ማስጠንቀቅ ሊሆን ይችላል እና የጥንቃቄ እርምጃዎችን በመውሰድ በዛ መልክ የደንብ ተላላፊዎች ሊቀጡ የሚችሉበት ሁኔታ አለ በዛ መልክ ልንረዳው እንችላለን ማለት ነው ማንኛውም አይነት የደንብ መተላለፍ ክስ ሳይቀርብበት አንድ አመት ካለፈው የተፈረደው ቅጣት ተፈጻሚ ሳይሆን ሁለት አመት ካለፈ በይርጋ እንደሚታገድም ተቀምጧል። በጠቅላላው ስናየ፣ ምንድነው የደንብ መተላለፍ የወንጀል ህጋችን ላይ ከአንቀጽ ሰባት መቶ ሰላሳ አራት አካባቢ ጀምሮ የተደነገጉ አሉ። ከዛ በተረፈ ደግሞ በተለያዩ ህጎች ላይ በተለያዩ ልዩ ልዩ ህጎች ላይ ደንብ መተላለፍ ቅጣት የሚያስከትሉ እንደ ትራፊክ ደንብ ሊሆን ይችላል። አረንጓዴ ከአካባቢ ጥበቃ ጋር በተያዙ የሚወጡ የተለያዩ ደንቦች ሊሆን ይችላሉ። ምን ሊያመጡብን ይችላሉ ማለት ነው? ተጠያቂነት ሊያመጡብን ይችላሉ። ሶ ሰዎች ከግንዛቤ ሊያስገቡት የሚገባው ደንቡን መኖሩን አላቅም ወይንም ደግሞ እንደሚያስጠይቅም አላቅም ነበር በማለት ያው ከተጠያቂነት ሊድኑ የሚችሉበት ሁኔታ የለም። ያው ብዙ ጊዜ ቀላል ናቸው ብለን የምናስባቸው አሁን የተለያዩ ይሄ መሰርሰሪያ የመሳሪያዎች ሊሆኑ ይችላሉ። ሊያስጠረጥሩ የሚችሉ የተለያዩ አይነት ቁልፎች ሊሆኑ ይችላሉ። እነዚህ ያለ ምክንያት የሚያዙ ነገሮች ይኖራሉ። እንደዚህ አይነት ነገሮች ሁላ ለደንብ መተላለፍ ውስጥ ሊያስጠይቁ የሚችሉበት ሁኔታ ስላለ ያው ግንዛቤ ወስደን ራሳችን ቀላል ናቸው ብለን ከምናስባቸው ነገሮች ያው በመቆጠብ ከደንብ መተላለፍ ተጠያቂነት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 በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ኅብረትን አቋም ያንጸባርቃሉ ማለት አይደለም።